ሰበር ዜና ከመሸ በሀዋሳ ከተማ ከባድ ፍንዳታ መከሰቱ ሲሰማ፣ ከወዲያ ደግሞ የጦር ጄቱ ተከስክሷል። በሌላ በኩል ሾልኮ የወጣው የኤርትራና ትግራይ ጀነራሎች ከባድ ሚስጥር ለአራት ኪሎ የመርዶ ያህል ሆኗል። እንመለስበታለን። የኤርትራና ትግራይ ጀነራሎች ህገወጥ የጦር ንግድን የተመለከተ አደገኛ ሪፖርት ይፋ ሆነ። ሪፖርቱ ለአራት ኪሎ የመርዶ ያህል ሆኗል። የትግራይ ወርቅ በህገወጥ መንገድ ወደ ኤርትራ በስፋት እየተሻገረ መሆኑን ሪፖርቱ አጋልጧል። በትግራይ ክልል ከሚመረተው ወርቅ በየአመቱ እስከ 80 ሚሊዮን ዶላር የሚያወጣው በዋናነት ወደ ኤርትራ በህገወጥ መንገድ እንደሚወጣ ያተተው ሪፖርቱ የኤርትራ ሰራዊት በሚቆጣጠራቸው የክልሉ ግዛቶች የሚገኙ የራሳቸውን ወታደሮች ቀን ሰራተኞችና አርሶ አደሮችን በወርቅ ቁፋሮ ማሰማራታቸውንና ለቀን ሰራተኞቹ ከሚያገኙት ላይ ከ20 እስከ 30 በመቶ ክፍያ እንደሚፈጽሙ ተመላክተዋል። አነጋጋሪውን ጉዳይ በዜናችን ይዘነዋል። በመሀል ከተማ በተከሰተ ፍንዳታ ሁለት ሰዎች ሕይወታቸው አለፈ። ፍንዳታው የተከሰተው በሐዋሳ ከተማ መሆኑ ታውቋል። ፍንዳታው ትናንት ማለዳ የተከሰተ ሲሆን የአደጋውን ክስተት በዜናችን እናስቃኛችኋለን። ወታደራዊ ሄሊኮፍተሩ ተከሰከሰ። ሄሊኮፍተሩ የተከሰከሰው በሀገሪቱ ዋና ኤርፖርት ውስጥ እንደሆነም ታውቋል። አልሸባብ ግዞታውን ባሰፋበትና መንግስት ሊሆን ተቃርቧል በሚባልበት በዚህ ሰዓት የጦር እጀቱ መከስከስ አደገኛ ትርጉም ተሰጥቷል። በዝርዝር ይዘነዋል። ጤና ይስጥልን ውዲ አንድ ሀፍታ ሚዲያ ቤተሰቦች ሰላምታችን በያላችሁበት የዓለም ዳርቻ አይረሳችሁ። ከአንድ ሀፍታ ለሆኑ መደመጥ አለባቸው ያናቸውን ዜናዎች ወደ እናንተ የምናደርስበት ሰዓት ላይ ተገኝተናል። አብራችሁን ትቆዩ ዘንድ ግብዣችን ነው። የኤርትራና ትግራይ ጀኔራሎች ህገወጥ የጦር ንግድን የተመለከተ አዲስ ሪፖርት ይፋ ሆነ። ሪፖርቱ ለአራት ኪሎ የመርዶ ያህል ሆኗል። የትግራይ ወርቅ በህገወጥ መንገድ ወደ ኤርትራ በስፋት እየተሻገረ መሆኑን ሪፖርቱ አጋልጧል። በትግራይ ክልል ከሚመረተው ወርቅ በየዓመቱ እስከ 80 ሚሊዮን ዶላር የሚያወጣው በዋናነት ወደ ኤርትራ በህገ ወጥ መንገድ እንደሚወጣ ያተተው ሪፖርቱ የኤርትራ ሰራዊት በሚቆጣጠራቸው የክልሉ ግዛቶች የሚገኙ የራሳቸውን ወታደሮች፣ የቀን ሰራተኞችና አርሶ አደሮችን በወርቅ ቁፋሮ ማሰማራታቸውንና ለቀን ሰራተኞች ከሚያገኙት ላይ ከ20 እስከ 30 በመቶ ክፍያ እንደሚፈ ጽሙ ተመላክቷል። በትግራይ ክልል ከሚመረተው ወርቅ በየዓመቱ እስከ 80 ሚሊዮን ዶላር የሚያወጣው በዋናነት ወደ ኤርትራ በህገወጥ መንገድ እንደሚወጣ ሰሞኑን በወጣ በአዲስ ሪፖርት ይፋ ሆኗል። ስልጣንና ዘረፋ የኤርትራ ጦር ጣልቃ ገብነት በትግራይ በሚል ርዕስ ያሰናዳውን ሪፖርት ይፋ ያደረገው በዓለም አቀፍ ደረጃ በጦርነት ወቅት የተፈጸሙ ወንጀሎችን የሚመረምረውና የፖሊሲ ተቋም የሆነው ዘሴንትሪ የሚባል ድርጅት ዘገባ እንደሚያስረ ዳው በማዕድን ሚኒስቴር በ2015 እና በ2016 ዓ.ም ለኩባንያዎች የማዕድን አሰሳና ምርምር ስራ ፍቃድ የተሰጣቸውና አሁንም በኤርትራ ሰራዊት ቁጥጥር ስር በሚገኙ የትግራይ ግዛቶች ጭምር ውስጥ የሚደረገው ወርቅ ማምረት በከፍተኛ ደረጃ ውድድር የሌለበት ውስብስብና ኃይል የተቀላቀለበት ነው። እንደ ሪፖርቱ ማብራሪያም ከትግራይ ክልል መሬትና ማዕድን ቢሮ የተገኘ መረጃ በየዓመቱ በክልሉ ከሚመረተው ወርቅ ከሰባ አምስት እስከ 80 ሚሊዮን ዶላር የሚገመተው በጥቁር ገበያ አማካኝነት ይወጣል። ከወርቅ ምርቱ የተወሰነው ወደ ውጭ እንዲወጣ ወደ አዲስ አበባ ሲላክ ዝውውር መስመሩ ባሻገር ከዚህ ቀደም በሐምሌ ወር 2016 ዓ.ም ተምረት የእንግሊዝኛው ዘ ሪፖርተር ከወራቶች በፊት በሰራው የምርመራ ዘገባ በሰሜንና በሰሜን ምዕራብ ዞን በትግራይ አዲያቦ በኩል ወደ አስመራ በህገወጥ መንገድ ወርቅ ከሚጓጓዝባቸው ዋነኛ የዝውውር መስመሮች አንዱ መሆኑን ሽሬ ከተማ። በትግራይ ለሚከናወነው ህገወጥ የወርቅ ንግድ ዋነኛ ማዕከል መሆኗን ይፋ ማድረጉ ይታወሳል። በዓለም አቀፍ ደረጃ በጦርነት ወቅት የተፈጸሙ ወንጀሎችን የሚመረምረው የፖሊሲ ተቋምም አዲስ ይፋ ባደረገው ጥናትም የሪፖርተር የምርመራ ዘገባ ትክክለኛነትን ማረጋገጡን በዚህም ወርቅ ከሽሬ በባድመ በኩል በኤርትራ ሰራዊት ቁጥጥር ስር ወደምትገኘው ገመሃሎ በምትባል ከተማ የሚደረገው ህገወጥ ዝውውር ወደ ኤርትራ በኮንትሮባንድ የሚወጣው ወርቅ ከሚጓጓዝባቸው መንገዶች ዋነኛው መሆኑን ገልጿል። በሌላ በኩል ሌሎች በዘሴንትሪ ሪፖርት የተካተቱ የመረጃ ምንጮች ወርቅ በህገወጥ ሁኔታ ከትግራይ ክልል እየወጣ ያለባቸው መስመሮች በስንባይ ጠቅስም ትርጉም ያለው መጠን ወደ ኤርትራ በኮንትሮባንድ እየተጓጓዘ መሆኑ ላይ መስማማታቸውንም ተጠቅሷል። በሪፖርቱ ውስጥ የተካተተ አንድ ስማቸው ያልተጠቀሰ የትግራይ ክልል ባለስልጣን እንዳሳውቁት በተለይ በሻምቡካ ንዑስ ዞን ጋሽ ባርካ በተባለ አካባቢ በኩል የሚገኙ የኤርትራ ሰራዊት ባለስልጣናት በህገወጥ ንግዱ ዋነኛ ተሳታፊዎች ናቸው ተብሏል። ከዝውውር መስመሮቹ ባሻገርም የኤርትራ ሰራዊት በሚቆጣጠራቸው የክልሉ ግዛቶች የሚገኙ የራሳቸውን ወታደሮች የቀን ሰራተኞችና አርሶ አደሮችን በወርቅ ቁፋሮ ማሰማራታቸውንና ለቀን ሰራተኞቹ ከሚያገኙት ላይ ከ20 እስከ 30 በመቶ ክፍያ እንደሚፈጽሙ ሪፖርቱ ያስረዳል። ሽሬን ጨምሮ ከኤርትራ ሰራዊት ቁጥጥር ውጭ በሆኑ ግዛቶች የሚመረተው ወርቅ በህገ ወጥ መንገድ ለማግኘት ደግሞ የሲቪል ደላሎች ኔትወርክ እንደሚጠቀሙ፣ ከነዚህ ደላሎች አብዛኞቹ በህገ ወጥ የሰዎች ዝውውር አብረዋቸው የሚሰሩ አጋሮቻቸው መሆናቸውንም በሪፖርቱ ተካቷል። ከወርቅ ኮንትሮባንድ ጋር የተያዘ የትግራይ ክልል ሁኔታ በጊዜው አስተዳደሩ የውስጥ ክፍፍልና ፍትጊያዎች ምክንያት ባለፈው አመት እንደ አውሮፓውያን አቆጣጠር 2024 እጅግ ወደ ተባባሰ የከፋ ሁኔታ ውስጥ የገባ መሆኑን ዘሴንትሪ በክልሉ ከሚንቀሳቀሱ የውጭ የማዕድን አውጪ ኩባንያ ተወካዮች ማረጋገጡን ጠቅሷል። ይህ ሁኔታ በማዕድን ኩፋሩ ቦታዎች ላይ ያልተረጋገጠ ከባቢያዊ ሁኔታ እንዲኖር አድርጓል ተብሏል። ለትግራይ ጊዜው አስተዳደር ውስጥ ባለው ክፍፍልና ህገወጥ የወርቅ ዝውውርን እጃቸው እንዳለበት የሚነገርላቸው መኖሪያቸውን በተባበሩት አረብ ኤሚሬትስ ያደረጉና ከዚህ ቀደም ዲቢኤ የወርቅ አምራች ኢንተርፕራይዝ ባለቤትነታቸው አማካኝነት በኢትዮጵያ የወርቅ ግብይት የማሰማራት ፍላጎት ከነበራቸው አቶ ዳዊት ገብረ እግዚአብሔር ጋር የተያዙ ጥቆማዎች መኖራቸውም ተጠቁሟል። በዘ ሴንትሪ ሪፖርት ውስጥ የተካተተም በክልሉ አለ ስለሚባለው ህገወጥ የወርቅ ንግድ ምርምር ህገወጥ የወርቅ ንግድ ምርመራም ሲያከናውን የነበረው ጥናት አድራጊ እንደገለጸው በሰሜን ኢትዮጵያ ጦርነት ወቅት አቶ ዳዊት ለትግራይ ኃይሎች ጭምር ላከናወኗቸው የጦር መሳሪያዎች ሽያጭ በወርቅ ክፍያ መቀበላቸውን ታውቋል። ሪፖርቱ ይህንን ሲል በሌላ በኩል ደግሞ ባለሀብቱ ላለፉት ረጅም ዓመታት በትግራይ ክልልና በኤርትራ መካከል የጠበቀ ግንኙነት እንዲፈጠር ሲያበረታቱና ሲደግፉ መቆየታቸው እውቅና የተሰጠው ጉዳይ ስለመሆኑም ይነገራል። ከተለያዩ ምንጮች ጋር በተደረገ ቃለ ምልልስ በህገወጥ የወርቅ ንግድ ውስጥ ከፍተኛ የትግራይ ኃይሎች ኃላፊዎች፣ ለነሱ ታማኝ የሆኑ ተዋጊዎች፣ እንዲሁም በየጊዜው ቁጥራቸው ከፍ እያለ የመጣ ቻይናውያንን ጨምሮ ብዛት ያላቸውን አካላት እያካተተ እንደሆነ ተጠቅሷል። ባህላዊ ወርቅ አምራቾች ለዘሴንትሪ ከኤርትራ ሰራዊት ቁጥጥር ውጭ በሆኑ አካባቢዎች ቻይናውያን ከትግራይ ኃይሎች ጋር አብረው የኢንዱስትሪ መቆፈሪያ መገልገያ መሳሪያዎች ወደ ሀገር ውስጥ እንደሚያስገቡ ማሽኖችን ግልጋሎት ላይ እንደሚያውሉና የጥገና ስራዎችንም እንደሚያከናውኑ መናገራቸው ተብራርቷል። በተጨማሪም ማዕድን አውጪዎች ጉዳት የሚያደርሱ ኬሚካሎችን ጥቅም ላይ የሚያውሉበት መጠን ከፍ ያለ መምጣቱን በሪፖርቱ ተካተዋል። በእነዚህ በሪፖርቱ በተካተቱ አካባቢዎች በወቅቱ የሚገኘው ብቸኛው የቻይና የወርቅ ኩባንያ ሲጂን የማዕድን ግሩፕና ቲቤት ቲቤት ሁያዩ የማዕድን ድርጅት እንደነበሩ ጠቅሷል። ሲጂን በኤርትራ ወርቅ፣ ብር፣ ዚንክ እና ኮበር ማዕድናትን ኔቭሱን ከተባለ ኩባንያ አብዛኛውን የአክሲዮን ድርሻ መግዛቱን በኤርትራ የማዕድን ስራዎችና አሁንም ገና በጅማሮ ላይ ባለው የትግራይ ኢንዱስትሪ ውስጥ ያለውን ግንኙነት የሚጠቁም ነው ብሏል። የዘሴንትሪ ሪፖርት በመሃል ከተማ በተከሰተ ፍንዳታ ሁለት ሰዎች ሕይወታቸው አለፈ። ፍንዳታው የተከሰተው በሐዋሳ ከተማ መሆኑ ታውቋል። ፍንዳታው ትናንት ማለዳ የተከሰተ ሲሆን የአደጋውን መንስኤ ለማወቅ ምርመራ መጀመሩን ተነግሯል። በሐዋሳ ኢንዱስትሪ ፓርክ ትናንት ማክሰኞ በተከሰተ የቦይለር ፍንዳታ አደጋ የሁለት ሰዎች ሕይወታቸው ሲያልፍ ሁለት ሰዎች ደግሞ መቁሰላቸውን ቢቢሲ ዘግቧል። ፍንዳታው የተከሰተው በኢንዱስትሪ ፓርክ ውስጥ የወረቀት ማሸጊያ አምራቾች በሆነው ጃስ ሆልዲንግ በተባለ የሀገር ውስጥ ኩባንያ ውስጥ ነው። በዚህም አደጋ ምክንያት መደበኛ ስራቸው ላይ ተሰማርተው በነበሩ ሰራተኞች ላይ የሞትና የአካል ጉዳት መድረሱን የፓርኩ ስራ አስኪያጅ አቶ ማቴዎስ አሸናፊ ለቢቢሲ ተናግረዋል። አደጋው ያጋጠመው ማክሰኞ ጠዋት ሁለት ሰዓት ተኩል አካባቢ ሰራተኞች የዕለቱን ስራቸውን እንደጀመሩ ወዲያውኑ መሆኑን የተናገሩት ስራ አስኪያጁ ሰለባዎቹም የፈነዳው ማሸጊያውን የሚያንቀሳቅሱ ኦፕሬተሮች መሆናቸውን ገልጸዋል። አደጋው ሲከሰት የፓርኩ የእሳት አደጋ ሰራ ሰራተኞች በአፋጣኝ ደርሰው የከፋ ጉዳት ሳይደርስ ፍንዳታውን መቆጣጠራቸውን የተናገሩት ኃላፊው የሁለቱ ሰራተኞች ሕይወት ወዲያውኑ ማለፉን ተናግረዋል። በአደጋው ሕይወታቸው ያለፈው ሰዎች ቦይለሩን የሚያንቀሳቅሱ ኦፕሬተሮች መሆናቸውን ፍንዳታው በቀጥታ ስላገኛቸው ወዲያውኑ ነው ለህልፈት የተዳረጉት ብለዋል። ሟቾቹ ማሽኑ ፊት ለፊት የነበሩ ማሽኑን በማንቀሳቀስ የስድስት ዓመት ልምድ ያላቸው የተቋሙ ነባር ሰራተኞች መሆናቸውን የተናገሩት ስራ አስኪያጁ በአደጋው የቆሰሉ ሁለት ተጎጂዎች በሐዋሳ ሆስፒታል ህክምና እየተደረገላቸው ነው ብለዋል። ሟቾቹ ረጅም ዓመታት የሰሩና ልምድ ያላቸው የ62 ዓመትና የ45 ዓመት እድሜ ያላቸው ሰራተኞች መሆናቸው መሆናቸውንም ተናግረዋል። አዲስ ቢሆኑ ኦፕሬሽን አዲስ ቢሆኑ ኦሪየንቴሽን የለም አልተሰጣቸውም ይባል ነበር። ብዙ እውቀትና ልምድ ኑሯቸው ስለ ደህንነት ሁኔታ የሚያውቁ ማሽኑ ላይ የኖሩ ስለሆኑ የተፈጠረው አደጋ ግራ ገብቶናል ብለዋል። የአደጋውን መንስኤ ምንነት ለማወቅ ምርመራ እየተደረገ ቢሆንም ከቴክኒክ ጋር የተያዘ ሊሆን እንደሚችል አቶ ማቴዎስ ተናግረዋል። ሲሰሩ መጠንቀቅ ያለባቸው የቴክኒክ ጉዳዮች ወይም ከማሽኑ ጋር የተያያዙ ችግሮች ያደ የአደጋው መንስኤዎች ሊሆኑ እንደሚችሉ ግምታቸውን ገልጸዋል። በሲዳማ ክልል ዋና ከተማ በሚገኘው የኢንዱስትሪ ፓርክ ውስጥ እንደዚህ አይነት አደጋ ተከስቶ እንደማያውቅ የተናገሩት አቶ ማቴዎስ ፓርኩ ዓለም አቀፍ የደህንነት መስፈርቶችን እንደሚከተል ተናግረዋል። የሁለቱም ሟቾች የቀብር ስነ ስርዓት በዛሬው ዕለት ሐዋሳ ከተማ ውስጥ መፈጸሙንም ስራ አስኪያጁ አስታውቀዋል። አደጋው የደረሰበት ጃዝ ሆልዲንግ ኩባንያ በሐዋሳ ኢንዱስትሪ ፓርክ ካሉ ሶስት የሀገር ውስጥ ኩባንያዎች መካከል አንዱ ሲሆን ከውጭ ጭገቡ የነበሩ የወረቀት ማሸጊያ ምርቶችን የሚተካ አምራች መሆኑን አቶ ማቴዎስ ተናግረዋል። ከስድስት ዓመት በፊት ፓርኩ ስራ የጀመረው ይህ ኩባንያ በርካታ ሰራተኞች ያሉት ኩባንያም ነው ብለዋል። ኢትዮጵያ ካሏት 14 ኢንዱስትሪ ፓርኮች ውስጥ አንዱ የሆነው ሐዋሳ ኢንዱስትሪ ፓርክ የአልባሳትና የጨርቃጨርቅ ምርት ላይ ያተኮረ ሲሆን በ300 ሄክታር መሬት ላይ ያረፈ ግዙፍ ፓርክ ነው። በሲዳማ ክልል የሚገኘው ኢንዱስትሪ ፓርኩ በ208 ዓ.ም ተከፍቶ ስራ የጀመረ ሲሆን አሁን ላይ 23 ኩባንያዎች በተለያዩ የምርት ስራዎች ላይ ተሰማርተው የሚገኙበት ነው። ወታደራዊ ሄሊኮፕተሩ ተከሰከሰ። ሄሊኮፕተሩ የተከሰከሰው በሀገሪቱ ዋና ኤርፖርት ውስጥ እንደሆነም ታውቋል። አልሸባብ ይዞታውን ባሰፋበትና መንግስት ሊሆን ተቃርቧል በሚባልበት በዚህ ሰዓት የጦር ጄቱ መከስከሱ አደገኛ ትርጉም ተሰጦታል። ስምንት ሰዎችን አሳፍሮ የነበረው የኡጋንዳ ወታደራዊ ሄሊኮፕተር በሶማሊያ መዲና ሞቃዲሾ ዋና ዓለም አቀፍ አውሮፕላን ማረፊያ በዛሬው ዕለት መከስከሱን የሶማሊያ ቪሽን ባለስልጣን ይፋ አድርጓል። መከስከሱን ተከትሎ በአደናዴ ዓለም ዓለም አቀፍ አየር ማረፊያ የእሳት ቃጠሎ ተነስቶ የነበር ቢሆንም በአደጋ ጊዜ ሰራተኞች በፍጥነት በቁጥጥር ስር መዋሉን የመንግሥት የዜና ወኪል ዘግቧል። ከአውሮፕላን ማረፊያው ከፍተኛ ጭስ ሲወጣ የሚያሳይ ቪዲዮ ተጋርቷል። ፍንዳታ ሰምተን ከሄሊኮፕተሯ ላይ የእሳት ነበልባልና ጭስ ሲወጣየን፣ ጭሱ ሄሊኮፕተሯን ሙሉ በሙሉ ሸፍኗታል ሲሉ የአየር መንገዱ ሰራተኛ የሆኑት ፋራ አብዶሌ ለሮይተርስ የዜና ወኪል ተናግረዋል። ረቡዕ ጠዋት አንድ ሰዓት ተኩል ላይ በኡጋንዳ መከላከያ ኃይል የሚተዳደረው የአፍሪካ ህብረት ሄሊኮፕተር አደናዴ ዓለም አቀፍ አየር ማረፊያ ከማረፉ በፊት መከስከሱን በአፍሪካ ህብረት የሶማሊያ ድጋፍና ማረጋጋት ተልዕኮ አውሶም በዛሬው ዕለት ባወጣው መግለጫ አስታውቋል። ሄሊኮፕተሩ ውስጥ ከነበሩ ስምንት ተሳፋሪዎች መካከል ሶስቱን መታደግ የተቻለ ሲሆን ለሕክምና ወደ ሞቃዲሾ የአውሶም ሆስፒታል መወሰዳቸውንም ተልዕኮ ገልጿል። የተቀሩትን ሰራተኞችና ተሳፋሪዎችን የማፈላለግና የ ማዳን ስራዎች መቀጠላቸውን አክሏል። የአደጋው መንስኤም ሆነ ምን ያህል ሰዎች እንደሞቱ የተገለጸ ነገር የለም። የሶማሊያ ሲቪል አቪዬሽን ባለስልጣን ኃላፊ አህመድ ማሊም ሄሊኮፍተሩ ከሞቃዲሾ 90 ኪሎ ሜትር ርቀት ላይ የታችኛው ሸበሌ ክልል ከሚገኘው ባሊ ዶግሌ የጦር ሰፈር ተነስቶ ከበረረ በኋላም በአውሮፕላን ማረፊያ ወታደራዊ ማረፊያ ላይ ወድቋል ሲሉ ለቢቢሲ ተናግረዋል። የአደጋውን መንስኤ ለማጣራት ምርመራ እየተካሄደ መሆኑንም ተናግረዋል። ሄሊኮፍተራችን በአውሮፕላን ማረፊያው ላይ ሊያርፍ ሲል ተከስክሶ በእሳት ተያይዟል። ሶስቱ እሳት ቢደርስባቸው አምልጠው የቀሩት አምስቱ እስካሁን ያሉበት ሁኔታ አይታወቅም። የአደጋውን መንስኤ ለማጣራት ኮሚቴ አቋቁመናል ሲሉ የኡጋንዳ ጦር ቃል አቀባይ ፊሊክስ ለቢቢሲ ተናግረዋል። የኡጋንዳ ወታደሮች በአፍሪካ ሕብረት የሶማሊያ ድጋፍና ማረጋጋት ተልእኮ አውሶም ካቀፋቸው 11000 ወታደሮች መካከል የሚገኝበት ሲሆን የሀገሪቱ ማዕከላዊ መንግስት ከአልቃይዳ ጋር ግንኙነት ካለው የአልሸባብ ቡድን ጋር የሚደረገው ትግል እየተሳተፉ ይገኛሉ። አደጋው የቱርክ አየር መንገድ ንብረት የሆነ የመንገደኞች አውሮፕላን ከመነሳት ቢያዘገየውም የሀገር ውስጥ በረራዎች ግን መደበኛ ስራቸውን ቀጥለዋል።